አምሽታችኋል የተወደዳችሁ ተመልካቾቻችን፣ የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የግንቦት 21 2017 የዕለተ ሐሙስ ኢቲቪ ዜና 57 ምዕራፍ 2 ላይ ደርሷል። ሮዛ መኮንን ዜናዎቹን የመረው አብራያችሁ ቆያለሁ። አበይት ጉዳዮችን እናስቀድም። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ለምታደርገው ጥረት ዓለም አቀፍ ድርጅቶች ድጋፍ ሊያደርጉ እንደሚገባ ተገለጸ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጤና ሪፎርም የሕክምና ባለሙያዎች ጥያቄ በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኝ እየተሰራ ስለመሆኑ ገለጹ። ከውጭ የአሜሪካ የንግድ ፍርድ ቤት የትራምፕን ታሪፍ አገደ። የሚሉት የዕለቱ አበይት ዜናዎቻችን ናቸው። የቲቪ ዜና 57 ከምሽቱ አንድ ሰዓት ላይ በምዕራፍ ሁለቱ ተመልሷል። አብራቸውን ቆዩ። የቅዳሜ መልክ በልዩነት ለእርስና ለቤተሰቡ የሚመጥኑ ለሰው የቀረቡ ጉዳዮችን ይዘው እየመጣ ነው። የቅዳሜ መልክ የእኛ መልክ። ጸጋዋ ብዙ በሆነቸው ሀገራችን ሊታዩ ሊጎበኙ የሚገባቸው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 አርባ ስድስተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ በቅድሚያ የተወያየው መካከለኛው ዘመን 2018 እስከ 2022 የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ነው። ማዕቀፉ የመንግስትን ገቢ መሠረት በማስፋት ወጪ ለመሸፈን እና የተረጋጋ የማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሃብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ ቀርቧል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ከዓረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። ከዓረብ ባንክ የተገኘው 49 ሚሊዮን 550 ሺህ አሜሪካ ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተሳሰር ለወጣቶች ስራ እድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልበትና የአምስት ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ነው። ከአለም አቀፉ የልማት ማህበር የተገኘው 45 ሚሊዮን 100 ሺ ኤስዲር የሴቶችና የልጃገረዶች የጤና አገልግሎት አሰጣጥ ለማሻሻል የሚውል ሲሆን ከወለድ ነፃ 0.75 በመቶ የአገልግሎት ክፍያ የሚከፈልበትና ና ስድስት ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ከሀገራችን የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። ሌላው ምክር ቤቱ የተወያየው የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ላይ ነው። ተቋሙ በዚህ ረገድ ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውንም ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ከዚያም ምክር ቤቱ የተወያየው የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ ነው። በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገራችን ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ ነው። በዘመናዊ ቴክኖሎጂ የታገዘ የተባይ አሰሳና ማስጠንቀቂያ ስርዓት ለመዘርጋት እጽዋትን፣ የእጽዋት ውጤትንና ሌላ ቁጥጥር የሚደረግበትን ቁስ በዓለም አቀፍ የእጽዋት ጥበቃ ስምምነት መሰረት ተቆጣጥሮ ወደ ሀገር ውስጥ ለማስገባትና ወደ ውጭ ለመላክ እንዲሁም ቁጥጥር የሚደረግበት ተባይ ከውጭ ሀገር ከገባ እንዳይስፋፋና እንዳይሰራጭ ለማድረግ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፁ ወስኗል። ዘገባዎቻችን ቀጥለዋል። ቀጥሏል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ ሰባት መቶ በላይ ዜጎች ወደ ሀገራቸው የመመለስ ስራ መከናወኑን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ በሰጠው ሳምንታዊ መግለጫው የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው እንዳስታወቁት ዜጎቹ በህገ ወጥ መንገድ ከሀገር የወጡ መሆናቸውን ገልጸዋል። በማያንማር በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለስ ጥረት በዚህ ባለፈው ሳምንት እና ከዛ ሳምንት በፊት ባለው ተጠናክሮ ቀጥሏል። እስካሁን ከሰባት መቶ በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረግ ተችሏል። ሌሎች አሁንም በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ለመመለስም እንዲሁ ህንድ፣ ኒው ዴልሂ የሚገኘው በኤምባሲያችን በኩል ጥረት ማድረጉ ቀጥሏል። እንደ ባልደረባችን ሳምሶን በላይ ዘገባ እነዚህን ችግሮች ለመቅረፍ መንግስት ብሔራዊ ግብረ ኃይል በማቋቋም ሰፊ ስራ እየሰራ እንደሚገኝና ና በዚህም የተሻለ ውጤት እየተመዘገበ መሆኑን በመግለጫው አስታውቋል። አክሎም ህብረተሰቡ ከነዚህ ህገወጦች ራሱን እንዲጠብቅ ብሎም መሰል ድርጊቶችን ሲመለከትም ለጸጥታ አካላት እንዲጠቁም ጥሪውን አስተላልፏል። በሌላ በኩል በህገወጥ መንገድ ወደ ተለያዩ የዓለም ሀገራት ህጋዊ ፍቃድ ያላቸው በማስመሰል ዜጎችን የሚያጓጉዙ አካላት መኖራቸውንም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። የውጭ ጉዳይ ሚኒስቴርና ክቡር ሚኒስትሩ በክቡር ሚኒስትሩ የተሰጠ ውክልና ያለኝ በማለት በማጭበርበር ወንጀል ላይ የተሰማሩ ግለሰቦችና ሀሰተኛ ተቋማት እንዳሉ ተረድተናል። እነኝን ተቋማትም ሆኑ ግለሰቦችን በሚመለከተው የህግ አካል ክትትል እንዲደረግበት እያደረግን ነው። ከውጭ ጉዳይ ሚኒስትሩ ከውጭ ጉዳይ ከተቋሙ ተሰጥቶናል የሚሉ ግለሰቦችና ድርጅቶች ስራ እናፈላልጋለን፣ የነጻ ትምህርት እድል በካናዳ ወዘተ፣ በተለያዩ ቦታዎች እናገናኛችኋለን እያሉ አሁንም በስራ ላይ ያሉ የውጭ ጉዳይ ሚኒስትራችንን ስም እና ማህተም አስመስሎ በመስራት በመጠቀም እንዲህ ያሉ አሳሳች የሆኑ ቅስቀሳዎችን በማህበራዊ ሚዲያዎች ያደርጋሉ። ቀላል የማይባል ህዝብ ቁጥር በዚህ የተታለለ ወደ ተለያዩ ገንዘቡንም ጊዜውንም እያጠፋ እንዳለ መረዳት ችለናል። 25 60 90 25 60 90 የማን ነው? ኢቲቪ ዜና 57 ምዕራፍ 2 ላይ ትገኛላችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 800 ሚሊዮን ብር የሚያወጣ የመድኃኒትና የሕክምና ግብአቶችን ድጋፍ አደረገ። በኡስታዝ አቡበከር አህመድ አስተባባሪነት ኦርፋን ኢኒድ አሜሪካ ከተሰኘ ግብረሰናይ ድርጅት የተገኘውን ግምቱ ከ800 ሚሊዮን ብር በላይ የሚያወጡ መድኃኒትና የሕክምና መገልገያ መሳሪያዎችን ለአምስት የመንግስት ሆስፒታሎች የጠቅላይ ምክር ቤቱ ፕሬዝዳንት በተገኙበት ርክክብ ተደርጓል። በጠቅላይ ምክር ቤቱ ቅጥር ግቢ በተካሄደው የርክክብ ስነ ስርዓት ላይ የመድኃኒትና የሕክምና መገልገያ መሳሪያዎቹን ዶክተር ሸይክ ሀጂ ኢብራሂም ቱፋ ለጤና ሚኒስትሯ ዶክተር መቅደስ ዳባ አስረክበዋል። የአሁንም ድጋፍ ለጅማ፣ ገለምሶ፣ ደሴ፣ ወልቂጤ እና ለኢንጌ ሆስፒታሎች እንደሚሰጥም ተገልጿል። የጤና ሚኒስትሯ ዶክተር መቅደስ ምክር ቤቱ በመሰል ተግባራቱ ችግሮችን ለማቃለል የሚያደርገው ጥረት የሚደነቅ ነው ምስጋናም ይገባዋል ብለዋል ለሆስፒታሎቹ የተበረከቱ የመድኃኒትና የህክምና መገልገያ መሳሪያዎች አሜሪካ ከሚገኘው ኦርፋንኒድ አሜሪካ የተባለ ግብረሰናይ ድርጅት በጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ውስታዝ አቡበከር አህመድ አስተባባሪነት የተገኙ ናቸው እንደ ሪፖርተራችን ሀብታሙ ተክለስላሴ ዘገባ ከዚህ ቀደም ሙስሊም ኤድ ዩኤስኤ የተለያዩ ክልሎችን በተመሳሳይ ድጋፍ ማበርከት መቻሉ የሚታወስ ነው ለኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ለምታደርገው ጥረት የልማት አጋር ሀገራትና ዓለም አቀፍ ድርጅቶች ድጋፍ ሊያደርጉ እንደሚገባ ተገለጸ። የፕላንና ልማት ሚኒስቴር ከኖርዌይና ከብሪቲሽ ኤምባሲ ለአየር ንብረት ለውጥ የማይበገር ኢኮኖሚ ፎረም ቴክኒካል ቡድን ጋር የውይይት መድረክ አካሂዷል። በመድረኩ ኢትዮጵያ ከጳጉሜ 3 እስከ ጳጉሜ 5 ለምታዘጋጀው የአፍሪካ የአየር ንብረት ለውጥ ጉባኤ ላይ ለሚገኙ የልማትና ዓለም አቀፍ ድርጅቶች የአየር ንብረት ለውጥ ምላሽ ላይ የሚገኙ ውጤቶችን በተመለከተ ግንዛቤ ሰጥቷል። የፕላንና ልማት ሚኒስቴር ዴኤታ ስዩም መኮንን አፍሪካ የዓለም አቀፍ አየር ንብረት ለውጥ መፍትሄዎችን በማቅረብ አህጉራዊ ሚናዋን ልትወጣ ይገባል ብለዋል። የአየር ንብረት ለውጥ የወደፊት ስጋት ብቻ ሳይሆን አሁን ላይ ችግሮችን እያስከተለ ያለ አለም አቀፍ ክስተት ነው። ኢትዮጵያ በአፍሪካ ሕብረት የመሪዎች ስብሰባ ላይ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ ለማስተናገድ መመረጧ ይታወሳል። ጉባኤው የአየር ንብረት ለውጥ ፈተናን ለመቋቋም አፍሪካውያንና ዓለም አቀፉ ማኅበረሰብ በጋራ የሚመክሩበት ነው። ኢትዮጵያ ለአየር ንብረት ለውጥ ምላሽ በመስጠት ከአፍሪካ የመሪነት ሚናዋን መወጣት ይኖርባታል። ለዚህ ተግባር መሳካት ደግሞ የልማትና ዓለም አቀፍ ድርጅቶች ድጋፍ ሊያደርጉ ይገባል። እንደ ሪፖርተራችን ሀምራይት ብርሃኑ ዘገባ በኢትዮጵያ የተሰራ ያለውን የአየር ንብረት ለውጥ የመከላከል ተግባራት ለሌሎች ሀገራት ተሞክሮ እንደሚሆን በመድረኩ የተሳተፉ የአየር ንብረት ለውጥ የማይበገር ኢኮኖሚ ፎረም ቴክኒካል ቡድን አባላት ተናግረዋል። ኖርዌይ እና ኢትዮጵያ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ለመገንባት የደን ጥበቃ ላይ አበክረው እየሰሩ ነው። ከዚህም የካርበን ሽያጭ በማከናወን የኢኮኖሚ ተጠቃሚ እየሆኑ ነው። በመድረኩ የካርበን ገበያ ስትራቴጂና ሕጎችም ተነስተዋል። ይህ አፍሪካውያን የአየር ንብረት ችግርን ለመፍታት የሚያደርጉት ጥረት ለዓለም አቀፉ ማህበረሰብ የሚያስደስት ነው። ኢትዮጵያ የተቀበለቻቸውን ዓለም አቀፍ የአየር ንብረት ለውጥ ተጽዕኖን መከላከል ስምምነቶችን እየተገበረች ነው። በዚህም ውጤታማ ስራ ሰርታለች። ይህ ደግሞ ለዓለም አቀፍ ማህበረሰብ ማሳወቅና አስፈላጊውን ድጋፍ እንድታገኝ እንሰራለን። ወደ ዝርዝር ዘገባዎቻችን አልፈናል። የአዲስ አበባ ከተማ ከንቲባ አዳነች አበቤ በጤና ሪፎርም የሕክምና ባለሙያዎች ጥያቄ ባጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኝ የተሰራ መሆኑን ተናገሩ። ከንቲባዋ ከተለያዩ የጤና ተቋማት ከተውጣጡ የሕክምና ባለሙያዎች ጋር ውይይት አድርገዋል። መሀሪ አለሙ የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ የጤና ተቋማት ከተውጣጡ ባለሙያዎች ጋር ውይይት አካሂዷል። ውይይቱ በዋናነት በተለያዩ ጉዳዮች ዙሪያ በጋራ መግባባት የሚያስችሉ ሲሆን ከባለሙያዎቹ ለቀረቡ ጥያቄዎች የከተማዋ ከንቲባ አዳነች አበቤ ምላሽ ሰጥተዋል። እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው፣ ሌላ ቦታ ሄጄ የመታከም መብት የለኝም። ምንድነው ሲባል ሰርኩላል ተላልፈዋል ከፍለ ነው የምትታከመው ነው። ሶ ይሄም እንድታሰብበት በዛው እዛ ውስጥ ሆነን ታመን ከዛ በሽታ መቶብን ረፈር ወደ ጥቁር አንበሳ ስንሄድ ከፍለ ነው የምትታከመው ከተባልኩ፣ ምኑን ሰራውኝ ነው ጥቅማ ጥቅማችን? ቅድም የተባሉት ሄልዝ ኢንሹራንሳችን ደረጃ እርገት፣ ይሄ በደንብ ቢታይና ለዚህ መፍትሄ ቢሰጠን እያልኩኝ ሁሉም ሰራተኛ እንደ ጤና ጣቢያ ለብል እየሰራን ያለንበት ሁኔታ መኖሩን እንዲታወቅ። ስራ አናቆምም፣ ግን እናንተም እዩና ከኛም ውጭ ያሉ በዚህ ምክንያት የወጡ ሰዎችም ካሉ ቀረብ አድርጎ በማወያየት ዲስከስ በማድረግ እኛንም ብትረዱን እላለሁ። አመሰግናለሁ። አንድ ሰው አቅሙ እየጨመረ በሄደ ቁጥር ችሎታው እያዳበረ እየሄደ በሄደ ቁጥር ኬረሩ እየጨመረ ይሄዳል እንጂ ባለበት ቀጥ የሚልበት ነገር መኖር የለበትም። አሁን ኬረር የአንድ ቤሲሲ ነርስ እንዲያው ከነርሱ ብነሳ ሂደሂዶ ሂዶ የሚያቆመው ዘጠኝ ሺ ብር ነው። ሐኪሞች የጤና ባለሙያዎች ትልቅ የሀገር ባለውለታ ናቸው። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። የእናንተን ስራ የሚመዝን ጥቅማ ጥቅም የለም የሚመጥንም የለም። ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይህንን ከግንዛቤ አስገቡ። የሌሎች መጠቀሚያን ሆንም ብላችኋል፣ አትሁኑ። ግድ የለም አትሁኑ። ማንም ድንገት ተነስቶ አፔንዳውን ገለባብጦ የሆነ ፕሮጀክት አቁሞ ደሞዝ አድርጎ በልቶ የሚንገራገጭ ሀገር የለም የትም ሀገር ቢሆን አጠቃላይ ከባለሙያዎች የሚነሱ ጥያቄዎችን ምላሽ ለመስጠት ደረጃ በደረጃ መፍትሄ እንዲያገኙ እየተሰራ ስለመሆኑም ከንቲባው አብራርተዋል። በጥቅሉ የቤት ማጣት፣ የጥቅማጥቅም ፓኬጅ፣ የተለያየ የትራንስፖርት ሰርቪስ፣ ሌሎችም ወቅቱም ደግሞ ያመጣቸው በየጊዜው እየጨመሩ እያደጉ የመጡ ፍላጎቶች በአንድ ጊዜ አይመለሱም በረዥም ጊዜ በመካከለኛ ጊዜና በአጭር ጊዜ የምንመልሳቸውን አሁን እዚህም የገለጽኩላቸውን ለይተን ቅደም ተከተል አስይዘን እንመልሳለን። ሌላው በእለቱ የተነሳው ጉዳይ መገናኛ ብዙኃንም ሆኑ ማህበራዊ ሚዲያዎችን በመጠቀም የሕክምና ባለሙያዎችን ስም የሚያጎድፉ አካላት ከድርጊታቸው ሊቆጠቡ እንደሚገባም ባለሙያዎች አሳስበዋል። ብዙ ሚዲያዎች፣ ብዙ ፊልሞች፣ ብዙ እንትኖች ምንም ላይክ ተው ሚል የሌላቸው በሚመስል መልኩ ሐኪሙን ሲሰድቡት ቆይተዋል። አሁንም እየተሰደበ ነው። ግን እንዲህ አይነት ህክምና እንዲህ አይነት ስድብ ሐኪምና ጤና ባለሙያ በሚሰደብበት ቦታ ላይ እንዴት አድርገን ነው ከታካሚዎቻችን እምነት የምናገኘው? ስፔሲፊክ ሰው ያጠፋ ካለ ያ ስፔሲፊክ ሰው የሚዳኝበት የራሱ የሆነ መንገድ አለው። ግን ሁሉንም ጤና ባለሙያ በሚዲያ እንደዚህ እንትን ዲፌም ሲደረግ እንዴት ዝም ይባላል? ጤና ባለሙያዎቹ ከውይይቱ ባለፈ በከተማዋ የሚገኙ የተለያዩ ፕሮጀክቶችን የጎበኙ ሲሆን ፕሮጀክቶቹ አበረታች ናቸውም ብለዋል። ከዚህ በፊት በሶሻል ሚዲያ የምናያቸው ግን ደግሞ አይን ያየውን ነው የሚያምነውና በአይናችን ያየነው ነገር እጅግ በጣም የሚያስደምም ነው። እንዲያው ይሄንን አይቶ አለማመን ይሄንን አይቶ አለመመስከር ይሄንን አይቶ እንዲያው አለማድነቅ የሰውኛ ባህሪ ከሌለን በስተቀር በጣም በጣም አይ ዶንት ኖ ምንም ለመናገር እንደምችል አላውቅም። ብዙ አይነት ጫና ያለባት አገር ናት እዚህ አገር በዚህ መሀል ኦኬ፣ በመርፌ ቀዳዳ እየተሸለከ የሚሰራ ይሄ ሁሉ ፕሮጀክት፣ አንደኛ ታሪክም እየሰራችሁ ስለሆነ ልትመሰገኑ ይገባል። ውይይቱ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ ነው የተካሄደው። የኢቲቪ ዜና 57 ወደ ውጭ ጉዳዮቹ አልፏል። የአሜሪካ የንግድ ፍርድ ቤት ትራምፕን ታሪፍ አግዷል። የፌዴራል ፍርድ ቤቱ እገዳውን የጣለው ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ከትልልቅ እስከ እለታዊ የፍጆታ ምርቶች ላይ ከፍተኛ ታሪፍ በመጣላቸው ነው። ፍርድ ቤቱ የትራምፕን ውሳኔ ተገቢ አይደለም፣ ስልጣናቸውንም አላግባብ ተጠቅመዋል ብሏል። ዛህራ መሐመድ። የአሜሪካ የንግድ ፍርድ ቤት የትራምፕን ታሪፍ አግዷል። የፌዴራል ፍርድ ቤቱ ፕሬዚደንት ዶናልድ ትራምፕ ከግዙፍ ቢዝነሶች እስከ ዕለታዊ ወደ አሜሪካ የሚገቡ ምርቶች ላይ ከፍተኛ ታሪፍ መጣላቸው ተገቢ አይደለም ብለዋል። ለእገዳው መነሻ የሆነው ክስ የተመሰረተው ከውጭ ዕቃዎችን በሚያስገቡ የወይን አስመጪና የብስክሌት መሸጫ ሱቅን ጨምሮ በአምስት አነስተኛ የንግድ ተቋማት ነው። ፍርድ ቤቱም የትራምፕ ከፍተኛ ታሪፍ በአሜሪካ የኢኮኖሚ ፖሊሲ ላይ ትልቅ ጉዳት አድርሷል በሚል ነው እገዳውን የጣለው። የንግድ ፍርድ ቤቱ ዳኞች ትራምፕ የአደጋ ጊዜ ሕግን ተጠቅመው በሁሉም ሀገራት ላይ ታሪፍ ለመጣል ስልጣናቸውን አላግባብ ተጠቅመዋል ሲሉ ተናግረዋል። በዚህም ፍርድ ቤቱ ከአብዛኞቹ ሌሎች የንግድ አጋሮች ጋር ስምምነቶች ከመደረሳቸው በፊት የትራምፕን ዓለም አቀፍ የታሪፍ ጭማሪ እንዲቆም በማድረግ ዘላቂ ትዕዛዝ እንዲሰጥ ወስኗል። አስተዳደራዊ ትዕዛዞችን ተግባራዊ ለማድረግም የአስር ቀናት ቀነገደብ እንዲሰጥ አዟል። ትዕዛዙ ትራምፕ በቻይና ላይ የጣሉትን የ30 በመቶ ታሪፍ፣ ከሜክሲኮና ከካናዳ በሚመጡ አንዳንድ ሸቀጦች ላይ የጣሉትን 25 በመቶ ታሪፍ እንዲሁም ወደ አሜሪካ በሚገቡ አብዛኞቹ ምርቶች ላይ ያለውን የ የአስር በመቶ ታሪፍ አለም አቀፍ የታሪፍ ጭማሪን ያስቆማል ነገር ግን የንግድ ፍርድ ቤቱ ትዕዛዝ በንግድ ማስፋፊያ ህጉ ተገዢ በሆኑት በተሽከርካሪዎችና በተሽከርካሪ መለዋወጫዎች እንዲሁም በአልሙኒየም ላይ ያሉ 25 በመቶ ታሪፎች ላይ ተጽዕኖ አይኖረውም ተብሏል። ይህን ተከትሎ ታዲያ የትራምፕ አስተዳደር ይግባኝ ጠይቋል። ሆኖም ግን የፋይናንስ ተቋማትና ነጋዴዎች በውሳኔው ደስ ተሰኝተዋል። የፍርድ ቤቱን ትዕዛዝ ተከትሎ የአሜሪካ ዶላር ከፍ ብሏል። በተለይም እንደ ዩሮ የንና የስዊዝ ፍራንክ ባሉ ምንዛሪዎች ላይ ከፍተኛ ጭማሪ አሳይቷል። መረጃው የቢቢሲና የሮይተርስ ነው። ወደ ቢዝነስና ስፖርት ጉዳያችን አልፈናል። እዚህ በቢዝነስ አቅራቢያችን መቅደስ እንዳለ ትገኛለች። ስቱዲዮ ከቢዝነሱ ዓለም ምን አለ እሷ የምታደርሰን ይሆናል። ከሷ ጋር አንቆያለን። እንዴት አምሽተሻል መቅደስ? እንዴት አምሽተሻል? ሰላም አምሽቻለሁ። እጅሽ ላይ ምን አለ? የዛሬው የኢቲቪ አምስት ሰባት የቢዝነስ ዜናችን በተለይ ዲጂታል ኢትዮጵያን ከመገንባት ጋር በተያያዘ ምንድን ነው እየተከወኑ